መዲ የመጀመሪያ አጋ እየቀረው የመጀመሪያ ነው የምጠብቀው ፖስት ካርድ ትሰጥኛለች። የምጠብቀው ፖስት ካርድ ቀበቶ ቆንጆ ቀበቶ ዛሬ የመጣሁት

ፍቅር ፍቅር አሉት ስሟን አሳንሰው። ከድንጋይ ይከብዳል ለዚህ ሰው በጣም ብዙ ነው ማለሰባችን ቤተሰብ እንግዲህ ልከፍተው ነው። ይከፈት ተዘጋጅቻለው። ላነብላችሁ ተዘጋ ይቻለ መነፅረኝ ከሸች አድርግ ያለኝ እንግዲህ ትንሽ ትታገሰኛላችሁ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ አላችሉኝ። እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ አለው። እግዚአብሔር ይመስገን ያው እንግዲህ እንደተለመደው ሁል ጊዜ የምላችሁ ነገር ነው ማሚዬ በርቺ፣ ጠንክሪ፣ አይዞሽ ምናምን የምትሉኝ ሰዎች በጠቅላላ በውስጥ በኩል የምታወሩኝ እንደገና ደግሞ በኮመንትም የምትጽፉልኝ ሰዎች በእውነት በእውነት ድጋፋችሁ አሁንም ቢሆን ከኔ እንደማይለይ ተስፋ አለኝ። በጣም አመሰግናለሁ እግዚአብሔር ያክብራችሁ እላለሁኝ። ግን አንድ ነገር ማለት እፈልጋለሁ ምክንያቱም አካውንቴ ያው ገና ነው እያያችሁት ነው። እናንተ ሀምሳ ሺህ ታስገቡኛላችሁ ብዬ ተስፋ አደርጋለሁ። እባካችሁ ሰብስክራይብ እያደረጋችሁ ሀምሳ ሺ አስገቡኝ፣ አብረን እንድናከብር ሀምሳ ሺ ሀምሳ ሺን አብረን እንድናከብር እናንተ ሀምሳ ሺን አስገቡኝ ይላለሁ። በዚህ አጋጣሚ ዛሬ ግን የመጣሁት በአንድ ነገር ነው። ያው ትንሽ ስለመጣሁበት ነገር ላውራችሁ እና ከዛም እንደሆነ ነግራችኋለሁ በሀገራችን የሚሆንን በዓለም ደ በየቦታው ሰዎች በጣም ለሚዋደዱ በጣም የሚፋቀሩ እንደዚሁም ደግሞ ለዛ ሰው የሚገልጹበት መንገድ በቃ ወድሃለሁ ወይም አፈቅርሃለሁ ወይም ወድሻለሁ ወይም አፈቅርሻለሁ ያ ነገር ከቃላት ያንስባቸውና እንደው ምን ባደርግ ነው ፍቅሬን መግለጽ የምችለው፣ ምን ባደርግ ነው ይሄ ሰው የሚረዳኝ ወይ ደግሞ ሰው የምትረዳኝ በሚል ሰዎች ሁሉም ቦታ እንደተለመደው ትንሽ የሚሆን ይብዛም ይነስም በአቅማቸው ስጦታ ይሰጣጣሉ። ስጦታ ሲሰጣጡ በጣም ለሚወዱት ለሚያከብሩት ውስጣቸው ፍቅር በቃ መግለጫ በቃ ብሎ የሚያስቡት የመጨረሻው የጥጉ ፍቅራቸው የሚገልጹበት ጥጉ ነገር ስጦታ በመስጠት ነው። ለጓደኛ ለሴት ጓደኛም ሊሆን ይችላል፣ ለወንድ ጓደኛ ሊሆን ይችላል፣ ለፍቅረኛ ሊሆን ይችላል፣ ለባል ሊሆን ይችላል፣ ለልጆቻቸው ሊሆን ይችላል፣ ለጎረቤት ሊሆን ይችላል፣ ብቻ ፍቅራቸውን በቃ ያን ኃያል የሆነ ፍቅር መግለጽ የሚችሉት ስጦታ በመስጠት ነው እና ይሄን ነገር እኔ ሁል ጊዜም ከባለቤቴ ጋራ ከአስዬ ጋር በጣም ብዙ ጊዜ አጋጣሚዎችን በዓልን ምናምን ተመርኩዘን ሳይሆን እንዲሁ ውስጣችን በሚለን ሰዓት ስጦታ እንሰጣጣለን። ግን እስቲ ዛሬ ለምን ሁል ጊዜም እኛ እንሰጣጣለን፣ ይሄ የታወቀን ማለት በቃ ስጦታ መሰጣጣት ብርቅም አይደለም፣ ግን እኛ ከምናደርገው ነገር ዛሬ ላስዬ የሆነች ነገር አዘጋጅቼለታለሁ። ያን ነገር ያዘጋጀውለት ነገር ሲታይ ፖስታ ነው የሚመስለው፣ ፖስታ ነው የሚመስለው፣ ግን ውስጡ ያለውን ደግሞ ሲከፍተው ነው የሚያየው። ያው እሱን ሰርፕራይዝ ለማድረግ ነው ውስጡ ዝም ብዬ ያስቀምጥኩት። እኔ ዝም ብዬ በእንደዚህ አይነት መልኩ አዘጋጅቸዋለው። ያው እናንተ እንድታዩት ነው በእንደ ያንን መልኩ አዘጋጅቻለ። ጽሁፍ አለው፣ እንደዚህ ጽፍፊበት አለው። ይሄን እንደዚህ አይነት ነገር ድሮ ልጆች ሆናቸው አሳልፋችሁ ሊሆን ይችላል። ያንን ነገር ለማስታወስ ነው ራሴ ያዘጋጀሁት። በቃ እሱም ይሄኔ ያው ልጅነቱንም እንዲያስታውስ እና እንደዚህ አድርጌ አስተካክያለሁ። ይሄንን ስሰጠው ውስጡ ያለውን ነገር የሚያየው ሲከፍተው ነው። ግን አሁን የሚመስለው ደብዳቤ ነው የሚመስለው። እኔ በቃ ደብዳቤ አዘጋጅቼ ውስጡ ከትቼ ምናምን ነገር ነው የሚመስለው። ግን እናንተው ጋር ነው የሚከፍተው ታዩታላችሁ እና በዚህ መልኩ እሱን ትንሽ ላስደምመው ብዬ አስቤያለሁ። እንግዲህ ምን ይሰማው አይሰማው የሚለውን የሚናገረውን ነገር ከሱ እንሰማለን። ምን እንደተሰማውም ይነግረናል። እኛ ግን በዚሁ አጋጣሚ ያው በዚሁም ፕራንክ የሚበለው ሰርፕራይዝ የሚሆንበት አላውቅም፣ አብረን እንደመማለን። ለማንኛውም በጣም ወዳችኋለሁ። በእውነት አከብራችኋለሁ። እንደምትከታተሉ ተስፋ አደርጋለሁ። ጨርሳችሁ ከዛ ሰብስክራይብ እያደረጋችሁ ኮሜንት ላይ ትጽፉልኛላችሁ። እንደተለመደው እወዳችኋለሁ። እኔ አብረን እንከታተል። ከና ቤተሰብ ውስጥ ነው ያለው። እኔ እጠራዋለሁ፣ እዚሁ ይመጣል። ታዩታላችሁ። ልጥፍ አስዬ አስዬ ቁጭ ብለን እ ነው ምነው ውስጥ ገብተህ ቀረ? በቪዲዮ ነው የመጣሁት ታዲያ ምን ችግር አለ? ቤተሰብ ናቸው፣ ቤተሰብ ናቸው። ሰላም በላቸው። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ሰላማችሁ ይብዛልኝ። እንዴት ናችሁ? ጤናችሁ እንዴት ከረማችሁ? ደህና ሰንብታችኋል እርግጠኛ ነኝ። ጥሩ ሳምንት እንዳሳልፋችሁ እርግጠኛ ነኝ። ወደፊትም ሳምንታችሁን ፈጣሪ ይባርክላችሁ። እነሆ ውስጣዊ ስሜታችሁ ተረጋግቶ፣ በአካል ጎልበታችሁ ፈጣሪ እነዚህን ስሜቶች እንዲያጎልበትላችሁ እየጠየኩኝ እነሆ እናንተ ጋር ስገናኝ በጣም ደስ ይለኛል እና ይኸው መዲ አስዬ እናንተ ደግሞ አባቴ እያሉት የሚጠሩ ደስታ ሆኖን ይኸው ከቻች ብዬ እላቸዋለሁ። ሰላላእና ው እንደዚህ ጠርቸዋለሁ። ቤተሰብ ዛሬ ለምን እንደመጣን እንግዲህ ለእናንተ አሳውቂያቸዋለሁ። እሱ ግን ለምን ጠራሽኝ አላለም፣ ዝም ብሎ መጥቶ ወደ ራሱ ሀሳብ ገብቷል። ቤተሰብ ቅድሚያ ቅድሚያ ለቤተሰብ ከዛ በኋላ ጠይቃሉ። እናመሰግናለን።

እንግዲህ ቤተሰብ ምን ትናላችሁ ላተ እንደውን ነይ ላይ ለማንኛውም ግን ዝም ብዬ ማልሰጠው ማድክ የሚሆነው እኔ ምልካሲ ያው መቼም ቅድም ተናገር ያለው ስጦታ በተለያየ ሰዓት እንደምንሰጣል በተለያየ ጊዜም በዓላት የሚሆን ባዘቦት የሚሆን አንተም ደስ ባለ ጊዜ እንደምትሰጠኝ እኔም እንደምትሰጠ ታውቃለህ። ይሄ ነገር ዛሬ ግን ትሰጠኛለች ብለህ የምታስበው ምንድን ነው? መዲ፣ እኔ ዛሬ አክቹዋሊ ከቀኑ አኳያ ከቀናችን አኳያ ሳይ ስጦታ ዛሬ ትሰጭኛለች ብዬ ብዙ ኤክስፔርት አላደረኩኝም። ግን ከሆነ ልገምት ካወቀ በሌላ ጊዜ ሌላ ይሄን ካወቀ በሌላ ጊዜ ሌላ ሽልማት ካላወቀ ግን አይመለከተኝም

ሶስት እድል ይስጥልኝ። ሁለተኛ መዲ ብዙ ጊዜ ስራዬን ስሰራ በኮምፒውተር ስጽፍ በሀርድ ኮፒ ምናምን ስለምጽፍ በጣም ብዙ እስክሪፕቶ እንደሚቀያይር ምናምን ስለምታየኝ ዛሬ ነፍሴ ያመጣችሁ መዲ ቆቹ እስክሪፕቶን በሳ

አራ አላገኘሁም አራተኛ ሰሜ ሰምታችኋል ቤተሰብ ምክንያቱም እኔ ይህን ከመለሰ ቀጣይ ላይ በትልቁ ቀጣለታለሁ ብዬ ነበር እና ምንም ማድረግ አልችልም አንተ ምነው ግምት ላይ እንደዚህ

ስጦታ ቀልሎ አንድ ሰው እኮ ማሰቡ በቂ ነው። ራሴን ቆለል ምሳረጅዩ ቤተሰብ እና ቤተሰብ እንዴት ነው ላሳየው። በቃ ይፈንዳ ይፈንዳ። ይህን ሁሉ ገምቶ ገምቶ አሁን ሌላ ነገር ሲሆንበት አስቡት። በቃ ላወጣው ነው ይህ

ደሞ ጽሑፍ አላት ቤተሰብ አይደበቅም። የኔ ውድ ባል በጣም በጣም ውድ ለሽ ተገኝቶ ነው። እንደ በእናትሽ እንደዚህ ያለ ልቤን ሞቅ ቀረች ስኩታ ነው በጣም አመሰግና ነው ካለች፣ ደግሞ ከጎን በኩል ፍቅር ፍቅር አሉት ስሟን አሳንሰው ከድንጋይ ይከብዳል ለተሸከመው ሰው። እውነት ነው የተሸከመው ሰው ነው የሚያውቀው። በጣም ደስ ይላል። ወደ የፍቅርሽን የገለጽሽበት መንገድ በጣም ነው ደስ የሚለኝ። ሁሌ ፍቅርሽን እንደገለጽሽልኝ ነው እውነቴን ነው ብሎ ቤተሰብ ሁሌ ሁሌ ሁሌ በጣም ደስተኛ ነኝ ከእሷ የፍቅር ቃላቶች ሲሰማ ነፍሴ ትቀጥላለች፣ ነፍሴ ትቀጥላለች። እግዚአብሔር ስጥሽ፣ በጣም ወድሻለሁ። ግን ውስጥ ያለው ደብዳቤ አለት ከዚህ የሰፋ ይሄ ኢንትሮዳክሽን ነው ማለት ነው። እንድትከፍት ነው በጣም ብዙ ነው ማለት ነው። ቤተሰብ እንግዲህ እስኪ ልከፍተው ነው። ይከፈት አትሉም ብላችሁ ተዘጋጅቻለሁ። መነጽረኝ ከቸች አድርጌያለሁኝ። እንግዲህ ትንሽ ትታገሱ ይኛላችሁ። ዋሌት ነው ዋሌት ነው። ደስ ይላል በጣም በእውነት በጣም ደስ ይላል። በጣም በጣም ዋና ነገር እንዴት መሰለሽ? ቃል ብቻ ነው ነው ስጦታ የሰው ልጆች ፍቅራቸውን የሚገልጹበት ለሰው ልጅ ያላቸውን አመለካከት መልካም አመለካከት የሚገልጹበት የራሳቸውን ፊሊንግ ሰው የሚያሳዩበት ቃላት አልበቃ ብሏቸው በእንደዚህ አይነት ነገር ራሳቸውን ለመግለጽ የሚያደርጉበት ነገር ስለሆነ ስጦታ ትንሽ ትልቅ የለውምና እጅግ በጣም ደስ ብሎኛል። ይሄ ወትሮ የመጀመሪያ አይደለም ሁልጊዜ እንሰጣጣለን ይሄ ደግሞ ዛሬ በጣም የተለየ ሆኖ በጣም ደስ ብሎኛል በጣም ደስ ብሎኛል እግዚአብሔር ይስጥሽ በጣም በእውነት ስለምታስብልኝ ስለምትንከባከልኝ በእውነት ከእግዚአብሔር የተሰጠሽ ፀጋ ነሽ እግዚአብሔር ይባርክ ይችላል ቤተሰብ እንግዲህ በጣም ደስ ብሎኛል እውነቴን ለመናገር ፍቅሯን ለመግለጽ መውደዷን ለመግለጽ እኔ የምትከባከብበት መንገድ በተግባር የምታደርገው ነገር አልበቃ ብሏት በእንደዚህ አይነት ነገር ስሜቷን ለመግለጽ የሄደችበትን መንገድ ሳላደንቅ አላልፍም። በጣም አመሰግናላችኋለሁ፣ እናንተም የተከታተላችሁ እግዚአብሔር ስጣችሁ። በጣም አመሰግናለሁ አስዬ በእውነት እዚህ ደረጃ አብረን ስላለን እችን ቀን ደግሞ አብረን ስላየን እግዚአብሔር የለ። ሰው በየሆስፒታሉ በየእስር ቤቱ ብንሄድ የሚተነፍሱት አየር እንኳን የሚያምራቸው ሰዓት ነው የታመሙት ሰዎች ነውና፣ እኛ እግዚአብሔር እችን ጊዜ ሰጥቶን ይሄን አየር እንድንተነፍስ ረድቶን ዛሬ ደግሞ እናንተ በዚህ መልኩ እንድንነጋገር ያገዘን እግዚአብሔር ስሙ ይባላል። አንተ ምድሜና ጤና ሰጥቶ ከዚህ በኋላ በጣም በብዙ ነገር ከዚህ በኋላ ቤተሰብ በእውነት እኛ ቤት ኳሽ ያለች ሁሉ እናንተ ጋር ይደርሳል፣ እርግጠኛ ነኝ። ስለዚህ እግዚአብሔር ረድቶን በተሻለ በብዙ ነገር የምንጠጋገንበት ልባችንን የምናበሰርስበት ከእግዚአብሔር ጋር ሆነን እግዚአብሔር እድሜና ጤና ጨምሮልን እዛ ያደርስክላለሁ፣ እኔም እዛ ያደርሰኝ። ከዚህ በላይ ብዙ አብረን የምናልፋቸው ጊዜያቶች ብዙ አሉ። እግዚአብሔር ይመስገን። አስዬ በጣም ነው የምወድህ። አባት ክበረልኝ። ሁሌ ብዬ የማልጠግበው ቃል ነው ይሄ። በእውነት ክበረል፣ ጤናው እና አስዬ ደስታህን በዚህ መልኩ ገልጸሃል፣ እኛም ተገላልጸናል። እግዚአብሔር ይመስገን እችን ጊዜ ስለሰጠን እና ቤተሰብ በዚህ መልኩ አብቅቷል። ስጦታው ምን እንደሆነ እናንተ ውስጡ አይታችሁታል። አብራችሁኝ ስላላችሁ ከጎኔ ስለሆናችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ለእኛ የሰጠንን እድሜ ለእናንተን ጨምሮ ጨማምሮ እጥፉን ይስጣችሁ። በእውነት እንደ ማቱ ሳላ እድሜያችሁ ይርዘምላለሁ። በጣም ነው የምወዳችሁ። እግዚአብሔር ያክብራችሁ። ሰላም ሆኖልኝ